የዓመቱ ከዚህ ስራ ላይ ተለይተን አናቀም። በህብረተሰቡ መንገድ ጥርጊያዎች፣ ማህበራት፣ ሌሎችም እንደዚሁ የጠነከረ ጽዳት ነው የሚሰራ። ኮሪደሩ ከተሰራ በኋላ በቃ በጣም ማለት እኔ እንጃ ውስጥን የሚያረካ ነገር ነው። አብዛኛው ጽዱ ያልነበሩ ቦታዎች ስለተሰሩ ስራው ቀለል ይላል። በቃ ኢትዮጵያዊነት የራሱ በጣም ደስ ይለኛል። ለምን በቃ የሆነ ስሜት አለው በተዘጋጁ ቦታዎች ላይ ብቻ እንዲጠቀሙ ለመራመድ ራሱ የሚያጓጉ መሰረተ ልማቶችን ንጽህናችንን በጠበቀ አግባብ ባለው ቦታ ቢጥሉ ቆሻሻውን አጠቃላይ ከሚመለከታቸው አካላት ጋር እቅዶቻችንን አውጥተን የጋራ አድርገን ወደ ስራ ገብተናል። ሰላም ጤና ይስጥልን። ክቡራንና ክቡራት ተመልካቾቻችን ጽዱ አዲስ የተሰኘው ሳምንታዊ ፕሮግራማችን እንሆ ተጀመረ። በዚህ ፕሮግራማችን እንግዲህ በርካታ የጽዳትና ጽዳት ነክ የሆኑ ሀሳቦችን እያነሳን ወደ እናንተ እናደርሳለን። ዛሬ ደግሞ በ2018 ዓ.ም የመስቀል ደመራ በዓልንና የሬቻ በዓልን ለማድመቅና ለማክበር ህብረተሰቡ በተለይም ጽዱና ውብ በሆነ አካባቢ ላይ ማክበር እንዲችል በርካታ የጽዳት ስራዎች እየተሰሩ ይገኛሉ። አጠቃላይ እዛ ሄደን የምናገኛቸውን መረጃዎች ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ይህም ፕሮግራማችንን አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ ጽዳት አስተዳደር ኤጀንሲ ጋር በጋራ በመሆን የምናዘጋጀው ነው። ቆይታችሁን ከኛ ጋር ታደርጉ ዘንድ በአክብሮት ጋብዛለሁ። አስራ ስምንት ዓመተ ምህረት የመስቀል የደመራ በአልንና እንዲሁም ደግሞ የእሬቻ በአልን ልናከብር ጥቂት ቀናት ናቸው የቀሩን እና ምን ይመስላል ከጽዳቱ ጋር ተያይዞ ምን እየሰራችሁ ነው የሚለውን ሀሳብን ለማንሳት አንተ ጋ የመጣው ነበረ። ስለዚህ አጠቃላይ የስራ ሁኔታውን ለተመልካቻችን ብናስቀል በጣም ጥሩ። በአጋጣሚ እኔም የእሬቻንና የመስቀል የሚከበርባቸው ቦታዎች ከክፍለ ከተሞች ጋር እና ከመንገድ ጽዳት ሰራተኞች የሚሰራበት ቦታ ለማያት እየወጣው ነው ያገኘችሁ፣ በጋራ ወደዛው መሄድ እንችላል። ለየት ያለ የታሰበ ስራ ካለ በተለይ ከዝናቱ ጋር ተያይዞ እየሰራችሁ ያላችሁ ስራ ምንድን ነው? ኮሪደሩ ለምቶ በጣም ውብ የሆነበት አካባቢ ላይ ነው ያለ ነው እና ከዛ ጋር ተያይዞ ወትሮ የተለየ የታሰበ ስራ ካለ በጣም ጥሩ ነው። የመስቀል አደባባይ ነው የምንገኘው። የ2018 ትላልቅ በዓላቶች የአደባባይ በዓላቶች ከሆኑት አንዱ መስቀል በዓል ነው። እንደ ከተማ አስተዳደር የኮሪደር ልማቱ ለከተማው ሕዝብ ብቻ ሳይሆን የአደባባይ በዓላቶችም ቀን እንዲወጣላቸው አድርጓል። የመስቀል አደባባይ እንዲህ በሚያምርና ውብ በሆነ ሁኔታ ያገኘነው ነው የኮሪደር ልማታችን ቱርፋት ነው። ከበዓሉ ጋር በሚገናኝ ሁለት እቅዶችን አቅደን በሰፊ እየሰራ ነው የምንገኘው። አንደኛው ከበዓሉ በፊት የሚሰሩ ስራዎችን ነው። ሁለተኛው ደግሞ ከበዓሉ በኋላ የሚሰሩ ስራዎች ናቸው። የመስቀል አደባባይ እንደሚታወቀው ትልቁ የዳመራ የሚበራበትና ወደ ፌስቲቫልነት የተቀየረበት የኢትዮጵያ መገለጫ በዓለም ደረጃ የሆነበት በዩኔስኮ የተመዘገበ በዓላችን ነው። ይህንኑ የበለጠ ማራኪ ለማድረግ ከማለዳው ጀምረን የማጽዳት ስራዎችን ሰርተን በዚህ መልኩ አጠናቀናል። የበለጠ ደግሞ በእንግዶች መምጫ ሰዓትም ተጨማሪ የምናደርጋቸው ነገሮች ይኖራሉ። ከዚህ አንጻር የመስቀል በዓልንም ቀጥሎ የሚመጣውን የእሬቻ በዓልም በቂ ዝግጅት አድርገናል። አሻማሻም እንዴት አደራችሁ? እግዚአብሔር ሰላም ነው። ሌእንዴት ነሽ እናቴ፣ እግዚአብሔር እንኳን አደረሰሽ። እንኳን አብሮ አደረሰሽ። የመስቀል በዓልንና ሬቻ በዓልን እንግዲህ ልናከብር ጥቂት ቀናት ነው የቀሩት። በጽዳት ስራው ላይ ተሳትፎ እያደረግሽ ነው፣ ምን ይመስላል? በተለይ እንደዚህ አይነት በዓላት ላይ ወጥቶ የራስን ድርሻ አበርክቶ ማበርከት ምን ይመስላል? ምን አይነት ስሜት አለ? በጣም አሪፍ ስሜት አለ? በየአመቱ ከዚህ ስራ ላይ ተለይተን አናውቅም። ከጽዳት ሰራተኞች ጋር ሆነን አብረን ተባብረን እየሰራን እያገዝናቸው ነው ያለነው። እንደዚህ አይነት በባህል ሰዓት በጋራ የመስራት የጽዳት ዘመቻው እንግዲህ ያው እንደ ሀገር የተለመደ ነገር ነው። እንደኛ ደግሞ እንደ ወረዳችን እንደ ወረዳ ዘጠኝ ሁለቱን በዓላት የሚከበሩበት እኛ ወረዳ ላይ ወረዳ ዘጠኝ ላይ ነውና በትኩረት የሚሰራ ሰው የሚያከብረው ሰዎች እንዲሆን ና ለእጅታም ደግሞ የበለጸ የአማረ እንዲሆን በትት መንገድ እየሰራን እንገኛለን። ሁሌ እንወጣለን። በየወሩ ቢያንስ ሁለቴ እንወጣለን። አካባቢያችንም እናጸዳለን። አንዳንድ ፕሮግራም መስቀል እንዳልሽው እሬቻ ሲኖር መስቀል አደባባይ መስቀልም ሲኖር በደንብ ወጥተን እኩል ከሰራተኞች ጋር ወጥተን እኩል አጽርተን። ምንመለሰው በቃ ኢትዮጵያዊነት ራሱ በጣም ደስ ይለኛል። ለምን የሆነ ስሜት አለው የውስጥ ሽን በጣም የሚያረካሽ የሆነ ስሜት አለው። አገራችን ለምን አሁን ወይም እንደዚህ ነገር የምናየው የነበረ ውጭ ሀገር ነበረ። አሁን ግን አገራችን ራሱ ጽዱ ሆናልናለች። ልጆቻችን ወጥቶ የምደሰቱበትና መነፈሾች የተለያዩ መነፈሾች የተለያየ ነገር እያዩ ስለሆነ ጽዱ መሆኗ በጣም ትልቅ ስሜት ነው ያለኝ ለኔ። ሰላም ነው እንግዲህ ዛሬ የተገናኘ ነው የመስቀል አደባባይ የጽዳት ዘመቻ ስራ ላይ ነው ያገኘሁሽ። በዓል ደርሰዋል። ለዚህ በዓል እንግዲህ የተለያዩ የጽዳት ስራዎች ይከናወናሉ። አንቺም በዛ ላይ ነው ተሳትፎ እያደረግሽ ያገኘሁሽ እና በተለይ እንደ ማህበር እንደ አንድ በጽዳት ስራ ላይ እንደተሳተፈ ሰው በዚህ ስራ ላይ መሳተፍ ያለውን አበርክቶ እንዲሁም ያለውን ስሜት እንዴት ትገልጨዋለሽ? ጽዳት በመስራቴ እጅግ በጣም ደስ ይለኛል። ጽዱና ውብ ለማድረግ ከተማችንን አንደኛ የኛ አስተዋጽኦ ነው። ስለዚህ እኛ ከተማችን እንደ ወረዳ ማለት ነው፣ እንደ ወረዳ ዘጠኝ በተመደብንበት ሶስት የጽዳት ሰዓቶች አሉ የምንሰራባቸው ማለት ነው፣ ጠዋት፣ ከሰዓትና ማታ በዛ መሰረት እንሰራለን። ሁለተኛ ደግሞ መስቀልና እሬቻ ትልቁ ባህላችን ነው እንደኛ ማለት ነው። ከየአቅጣጫውም የሚመጡ እንግዶች አሉ። እነሱንም በማስተናገድ ጽዳታችንም ውብ አድርገን ከተማውን ጽዱ አድርገን እነሱን እንግዶችን ለመቀበል ዝግጁ ነን። በጣም ደስ ይላል። አንደኛ ያው ይሄ የተለመደም ስለሆነ ከዚህ በፊትም አብዛኛውን ጊዜ በጋራ ከህብረተሰቡ መንገድ ጥርጊያዎች፣ ማህበራት፣ ሌሎችም እንደዚሁ ጽህፈት ቤቱ የጽዳት ጽህፈት ቤት ተባብረን በጋራ ነው የምንሰራውና መጀመሪያ በዓሉ ከመድረሱ በፊት በቅድሚያ ኦሪየንቴሽን ይሰጣል። በየብሎኩ እንዲሁም ደግሞ በጋራ ተሰባስበን ኦሪየንቴሽን ማድረግ የሚገባን ነገር ይነገራል። ከዛ ተነስተን በጋራ ሆነን ያው ጽዳቱ ያማረ እንዲሆን ውበት እንዲኖረው በዓሉ እናጸዳለን ማለት ነው። በጋራ የጠነከረ ጽዳት ነው የሚሰራው። ከተለያየ ቦታ ከተለያየ አቅጣጫ እንደሚመጣው ሁላችንም አጠቃቀማችን የተለያየ ሊሆን ይችላል፣ ግን ባሉት እኛ እንደ ነዋሪነታችን በአካባቢያችን የተለያዩ ቆሻሻ ማስወገጃ ለምሳሌ እንደ ዲስቲቪ እነዚህ ቆሻሻ የምናስቀምጥባቸውን እንትኖች በየተወሰነ ሜትሮ ተቀምጠዋል። የውሃ ሃይላንዶች ምናምን እነዚህ እነሱን የሚከማቹባቸውን ቦታዎች በማስተካከል ቆሻሻውን በአግባቡ እንዲያስወግድ ንጽህናችንን በጠበቀ ኮሪደራችንን በማይጎዳ የተተከሉትን ሳሮች፣ አትክልቶች እነዚህ ማለት የተለያየ ውበትን የሚፈጥሩ ነገሮችን ጉዳት እንዳናደርስባቸው እያንዳንዱ ነገራችን እንዳይበላሽብን ማለት ብዙ የተደከመባቸው በማህበረሰቡ በመንግስት ብዙ የተለፋባቸው ነገሮች ናቸው እና እነዛ ነገሮች እንዳይበላሹብን ሁላችንም ትኩረት አድርገን ትንላለን። እኛ እዚህ አካባቢ ያለነው አስተባብራት በበጎ ፍቃደኝነት ራሳችን አጽርታት ጽዱዋና ለምሳሌ የሙስሊሞች በዓል አለ፣ የፕሮቴስታንት ያለፉ በዓሎች አሉ እንደዛ ነው ያሳለፍ ነው እና አሁንም በዚህ አይነት መቀጠል የምንፈልገ በአል አክባሪው ዴፍቲቮች ብዙ ቦታ ተቀምጠዋል በተቻለ አቅብ እሱ ውስጥ እንድጥሉ ግንዛቤ መስጠት ነው። አሁን ለምሳሌ አንድ ሰው ዝም ብሎ ስጥል አይቼ ዝም ማለት የለብኝም። ይሄን እንዲህ ቦታ ነው መጣል አለበት ብዬ ማስተማር አለብኝ። ለምጥሉ ተከታትላል እንዳይጥሉ በፌስታል ውስጥ እንዲይዙ ወይም ደግሞ ዲኤፍቲ ውስጥ አንድ ቦታ ላይ እንዲያስቀምጡ ማስተማር አለብን። ህብረተሰቡ በተቻለው መጠን ጽዳቱ ለእኔ ብሎ ለራሴ ብሎ ማሰብ አለበት። በቃ እኔ ምንድን ነኝ ምን ላይ ነኝ ያለሁት ብሎ ያንን ቆሻሻውን መጠቀም በአግባቡ ማስቀመጥ እንዳለበት ነው የምነግረው። የአደባባይ በዓል በምናከብበት ወቅት ደግሞ በመንገድ ላይ የምንጠቀማቸው በርካታ ነገሮች አሉ። ምግቦች፣ መጠጦችን እንጠቀማለን በብዛት እና በተለይ እነዚህ ደግሞ አካባቢን ለማቆሸሽ እየተጋለጠ ነው የሚሆነው እና ከዛ አንጻር ህብረተሰቡ ምንድን ነው መሆን ያለበት? እናንተስ ደግሞ እንደዚ አይነት ክስተቶች እንዳይከሰቱ በኮሪደሩ የለማና የጸዳ ቦታም ደግሞ እንዳይቆሽሽ በትኩረት የምንሰሩት ስራ ካለ ሁለት ቁልፍ ስራዎችን ነው የምንሠራው። አንደኛ በበዓሉ ዝግጅት የምናደርጋቸው ስራዎች ናቸው። በበዓሉ ዝግጅት እነኚህም በኮሪደር ልማቶቻችን የለሙ ቦታዎችን መጠነኛ የጽዳትና የዝግጅት ብቻ በማድረግ ክፍት የማድረግና እንግዶችን የመቀበል ነው፣ ከበዓሉ አቀባበል ጀምሮ የምናደርገው። ህብረተሰባችንም ከሌላው ጊዜ በተለየ ሁኔታ ጥንቃቄ ማድረግ የሚገባው እነኚህ ቆሻሻ ለመጣል አደለም ለመራመድ ራሱ የሚያሳሱ የእግረኛ መንገዶች እና አስፋልት ነው ያለው። አስፋልቱ የመኪና ሆኖ ሁሉም የእግረኛ መንገዶቻችን የጠያዝ ናቸው። ቆሻሻዎች ካሉ በዚህ መልኩ የደስት ቢኖችን ወይም የቆሻሻ መጣዎችን በየቦታው አዘጋጅተናል። የሚወገዱ የሚጣሉ ነገሮች ካሉ ወረቀቶችን ደስ ቢን ውስጥ ማድረግ ይቻላል። ጽዳት የአንድ ጀንበር ስራ አይደለም። ሁልጊዜ ክትትል ድጋፍ፣ የሚፈልግ በተጨማሪም ተሳትፎን የሚፈልግ ነገር ነው። ከተጸዳ ከደቂቃዎች በኋላ ሊቀየር ይችላል፣ ጽዳቱ ሊቆሽሽ ይችላል እና ከዛ አንጻር በርካታ ባለድርሻ አካላት የዚህ ስራ ተሳታፊ ናቸው። ህብረተሰቡን የሚጨምሩና ከማንም ይጠበቃል እንዳልሽውም ጽዳት የአንድ ጊዜ ሰርተነው አበቃን የምንለው የጨረስን የምንለው ስራ አይደለም። በሁኔታዎች እና በዜጎች በሰዎች እንቅስቃሴ ላይ የሚመሰረት ነው። እንደ መንግስት አደረጃጀቶች አሉ። የጽዳት አስተዳደር ኤጀንሲ ግልጽ የሆነ እቅድ አውጥቶ ከማዕከል እስከ ወረዳ ስምሪ ሰጥቶ ምድብ ሰጥቶ እንቅስቃሴ ጀምረዋል። ከባለድርሻ አካላትም ጋር ደግሞ የአዲሳባ ደንብ ማስከበር ባለስልጣን አዲስ አበባ አካባቢ ጥበቃ የአዲስ አበባ ጤና ቢሮ ከሚመለከታቸው የአዲስ አበባ ዋና ስራ አስኪያጅ ጽህፈት ቤት አጠቃላይ ከሚመለከታቸው አካላት ጋር እቅዶቻችንን አውጥተን የጋራ አድርገን ወደ ስራ ገብተናል። ከመንግስት አካላት በተሰጠው እቅድና ከፍተኛ አመራሩ በተሰጠን አቅጣጫ መሰረት ተልኳችንን መፈጸም ነው። የአዲስ አበባ ከተማ አስተዳደር ነዋሪ ደግሞ ከዚህ በፊት እንደሚያደርገው በልዩ ልዩ ልማቶች በተለይም በኮሪደር ልማቱ ቀንና ሌሊት ከኛ ጋር ቆሞ ልማቱን ሲያግዝ በጉልበትም በገንዘብም በእውቀትም ሲያግዝ ቆይቷል። በፀጥታ ስራም እንዲሁ የድርሻው ሲወጣ ቆይቷል። አሁን ደግሞ የህዝብ በዓላትን በምናከብርባቸው በተለይም በሚሊዮን የሚቆጠሩ ዜጎች ለመስቀልም ለመስቀልም ለእሬቻም ወደ ከተማችን የሚገቡ በመሆኑ ከአቀባበል ጀምሮ አካባቢውን ከማጽዳት ጀምሮ ጽዳት በዘመቻ የሚጸዳ ሳይሆን ባህል ባህላችን መገለጫችን እንዲሆን እንዲሰራ ለአዲስ አበባ ከተማ አስተዳደር ነዋሪ ጥሪ ማስተላለፍ እፈልጋለሁ። የሚመጡ እንግዶችም ቅድም ባልኩት መሰረት ለቆሻሻ ማስወገጃ በተዘጋጁ ቦታዎች ላይ ብቻ እንዲጠቀሙ አደራ እያልኩኝ፣ ከሁሉም በላይ ለመራመድ ራሱ የሚያጓጉ መሰረተ ልማቶችን እንደ ራሱ እንዲጠብቅና፣ ግሪነሪዎችን፣ አበባዎችን ጥንቃቄ እንዲያደርግ፣ ለራሱን ጥንቃቄ እንዲያደርግ ከዛ ሲያልፍ ደግሞ ሌላ ትልቅ ሁነት በከተማችን ውስጥ ይካሄዳል የእሬቻ በዓል እዛ ደግሞ ሄደ ምን አይነት ቅድመ ዝግጅቶች እየሰራችሁ እንዳላችሁ ለተመልካቻችን መረጃ እናስቃኛለን ወደዛ አሁን የምንገኝበት ቦታ የእሬቻ የሚከበርበት ስፍራ ላይ ነው የምንገኘው የተለያዩ የግንባታ ስራዎች እንዲሁም አካባቢው ውብ እና ጽዱ ለማድረግ ደግሞ የተለያዩ የቅድመ ዝግጅት ስራዎች እየሰራችሁ ነው እንደሚታወቀው እንደምታወቀው የ2018 አዲሱን አመት ተቀብለናል። ከአዲሱ አመት በአደባባይ ከሚከበሩ በዓላት አንዱ እሬቻ እና መስቀል ናቸው። ይሄንኑ መሰረት በማድረግ ይህ በሆረ ፊንፊኔ እሬቻ የሚከበርበት የእሬቻ ማክበሪያ ቦታ ነው። ዘንድሮ ከተማ አስተዳደሩ በልዩ ትኩረት ከዚህ ከመግቢያው ጀምሮ የተለያዩ መሰረተ ልማቶችን በጽዳት ድባቡን ለማሳመር እየሄድንበት ያለው ሁኔታ ጥሩ ነው። የከተማ ስታንዳርድ እያደገ መጥቷል፣ የጽዳት ደረጃችን ከተማው ውብና ማራኪ እየሆነ መታለች። ስለዚህ ሁሉም ቦታዎች ፓርኮቻችን፣ የእምነት ቦታዎች፣ የእርፈና ቦታዎች አጠቃላይ ውብና ጽዱ እንዲሆኑ ይፈለጋል ማለት ነው። ስለዚህ ይሄ ዛሬ ያደረግነው ጽዳት የዚሁ እቅዳችን አካል ነው ማለት ነው። እነኚህ ለአንድ ጊዜ ለበዓል ብቻ የምናደርጋቸው ብቻ ሳይሆን በከተማ ውስጥ አዲስ አበባ አሁን ከነበረችበት በመሰረተ ልማት፣ በጽዳት በአረንጓዴ ልማት፣ በአጠቃላይ ከተማ መሰረተ ልማት የቱሪዝም ማዕከል እየሆነች ነው። የቱሪዝም ማዕከል ከሚሆኑት የአገራችን መገለጫ ከሆኑት ትላልቅ በዓሎቻችን ደግሞ አንዱ የእሬቻ እና የመስቀል ነው። ከዚህ አንጻር እነኚህ ለበዓሉ ብቻ ሳይሆን በዓሉን ጠብቆ የሚጸዱ ብቻ ሳይሆን ሁሌ ቱሪስት መጥቶ የሚጎበኛቸው ጽዱ፣ ውብ ለእንቅስቃሴ አመቺ የሆኑ በእግርም በመኪናም መንቀሳቀስ እንዲችል ባህልና ትውፊቱን ጠብቆ ደግሞ እዚህ የሚሰሩ ነገሮች ባህሉን ሊያንጸባርቁ የሚችሉ ነገሮች በሙሉ ታሳቢ ተደርገው ነው እየተሰሩ ያሉት። ኮሪደሩ እና የመስቀል አደባባይም በይው ከተማ ውስጥ የተሰሩ የለሙ ቦታዎች በይበልጥ ለእናንተ ስራ ምን ያህል እገዛ አደረጉ? በጣም ጥሩ ነው መንግስት የሰራው ማለት ነው። ይሄ ኮሪደር ልማት በተለይ ለእኛ ጽዱና ውብ እንዲሆኑ፣ መንገደኛም ቆሻሻ እንዳይጥል ትኬቶች፣ ማንኛውም ነገር በዳስትቢን እንዲቀመጥና ስራውን የማቃለል ነገር ሰጥቷል። መንግስት እንደገና ከተማችን ደግሞ ውብ ከታላላቅ ሀገሮች ማለት ከውጮችም ከምንም እኩል እንዲሆን አድርጎና ብዬ አስባለሁ። ነዋሪ ምን አይነት ኃላፊነት ይጠበቅበታል? በዓሉን ሲያከብር ከበዓሉ በፊትም በዋዜማው ጀምሮ በዓሉም ካለፈ በኋላ ደግሞ በዚህ ደረጃ ከተማው ውብ እና ጽዶና እንድትቀጥል ምን አይነት ድርሻን ይወጣት ያለሽ? ህዝቡ የው ቆሻሻን በአግባቡ ቢጥል፣ ግንዛቤ አለው ህዝቡ፣ ግንዛቤም እየዞሩ ቤት ለቤት የሚያደርጉት እንትን አለ እና በዛ መሰረት አግባብ ባለው ቦታ ቢጥሉ ቆሻሻውን። ቆሻሻ የሚወጣበት ቀን አለ ሰዓት አለ፣ በዛ ቢጥሉ ጽዱና ውብ ትሆናለች። ከጤንነትም አንጻር ጤናችን የተጠበቀ ይሆናል። መንገድ ላይ ባይ ጥሉ እላለሁ። ውብና ጽዱ በሆነ ከተማ ላይ ቆሻሻን ባለመጣ ህብረተሰቡ ትልቅ ትብብር ሊያደርግ ይገባል ብዬ አስባለሁ። እና ከበዓሉ በፊትም በኋላ ምን መሆን አለበት ትላለ? ትክክል ነው። በተለይ የጽዳት አገልግሎት ጽህፈት ቤቶች በየቦታው ላይ ኦሪንት ስለሚያደርጉ ለህዝቡ በሻይ ቡና ፕሮግራም ላይ ስለሚነግሯቸው በአሁኑ ሰዓት ህብረተሰቡ በጣም እየነቃ ነው። ትንሽ የሆኑ ሰዎች እንደው ቸልተኞች ካልሆኑ በስተቀር በጣም ነው ጥንቃቄ የሚያደርገው። አሁን ለምሳሌ እኛ ስንሰራ ቆሻሻውን በአግባቡ አዘጋጅቶ የማቀበል ስራ፣ የመለየት ስራ እንዲሁም ደግሞ በአካባቢው የተሰሩ አረንጓዴ ነገሮችን የመሳሳትና የመጠበቅ እንትን ግንዛቤ አለው። ስለዚህ ህብረተሰቡ አሁን በበለጠ ይህን አጠናክሮ የራሱ ንብረት፣ የራሱ ቦታ፣ የራሱ መዝናኛ ቦታ መሆኑን አምኖ እንዲያ ከተደረገ ህብረተሰቡ በከፍተኛ ደረጃ ከፍተኛ ተሳትፎ አድርጎ በእንክብካቤ ሊጠብቅ እንደሚችል ነው የሚታይ። መጪው በዓል ከፊታችን ይጠብቀናል። ሁለት ትልልቅ የአደባባይ በዓላት ህብረተሰቡ እነዚህም በዓላት ከተማ ውብ እና ጽዱ በሆነች ከተማ ውስጥ ይህም በዓል ሲያከብር የከተማዋን የጽዳት ሁኔታ በዘላቂነት ማስቀጠል እንዲሁም ደግሞ አጠቃላይ በጽዳት ስራው ላይ ተሳትፎ ማድረግ ይኖርበታል ብለን እናስባለን። በአጠቃላይ ማስተላለፍ የምትፈልገው መልእክት እንዲሁም እንኳን አደረሳችሁ መልእክትም ካለህና በጽዳቱ ላይ ደግሞ ሊሆን ሊሰራ ይገባል የምትለው ሀሳብ ካለ ድሉ ልስጥና ፕሮግራማችንን እናብቅ። በጣም ጥሩ ነው እንግዲህ የአዲሱ አመትን ተቀብለናል። ከአዲሱ ዓመት ቀጥሎ ደግሞ ትላልቅ የኢትዮጵያውያን መገለጫ የአዲስ አበባ ከተማ ትላልቅ በዓላቶች የምንላቸው የእሬቻ በዓል እና የመስቀል በዓል ነው። ይህንኑ በዓል ለማክበር ከበዓሉ በፊት እና ከበዓሉ በኋላ በሚል አቅደን እየሰራን እንገኛለን። ዛሬ በልዩ ሁኔታ እየሰራን ያለ ነው ከመንገድ ጽዳት ሰራተኞቻችን እና ከክፍለ ከተሞች ጋር በመተባበር አላስፈላጊ እንጨቶችን፣ ሳሮችን፣ አፈሮችን የማጽዳት ስራ አበቦችን ደግሞ የተተከሉትን የማጽዳት የማስተካከል እና ከወንዝ ውስጥ የተለያዩ ማቴሪያሎችን የማስወገድ የማጽዳት ስራ ነው እየሰራን ያለ ነው ዋና ትኩረታችን ምንድን ነው ለበአሉ አመቺ ሁኔታ መፍጠት ቅድመ ሁኔታ በዋናነት ደግሞ ውበትና ጽዳት ዘላቂ እንዲሆን ለማድረግ ነው እየሰራን ያለ ነው የቅድመ ዝግጅታችንን አጠናቀናል በሁሉም ዘንድ የጤና ኮሚቴ የጽዳትና የውበት ኮሚቴ እንግዶችን የሚቀበል ኮሚቴ ከሸገር ከተማ አስተዳደር ጭምር ተማክረን ወደ ስራ ውስጥ ገብተን ዝግጅት አድርገናል። ሁሉም የመስቀልም የእሬቻም የአዲስ አበባ ከተማ አስተዳደር ነዋሪዎቻችንም መላው የአገራችን ዜጎችም እንኳን የመስቀል በዓልና የእሬቻ በዓል በሰላም አደረሳችሁ። በገጌሰም በገቲኒሲንጌ የ2018 ዓ.ም የመስቀል ደመራ በዓልንና የሬቻ በዓልን ለማክበር በተለይም በጽዳት ስራው ላይ እየተከናወኑ ያሉ ተግባራት ምን ይመስላሉ? በዚህ ላይ ተቋሙ ምን አይነት ቅድመ ዝግጅቶችን እያደረገ ነው? ህብረተሰቡና ስራው የሚመለከታቸው አካላት ድርሻቸውን ለመወጣት ምን ያህል እየተጉ ነው? የሚል ሀሳብን አነሳል። በተለይም እንግዲህ እንደዚህ አይነት የአደባባይ በዓላትን ስናከብር ከተማዋ የሚመጥን የጽዳት ደረጃ በሚያስጠብቅ መልኩ ኃላፊነታችንን ልንወጣ ይገባል። ህብረተሰቡ በዚህ ላይ ከፍተኛ የሆነ ድርሻ ስላለው የሚጠበቅበትን ኃላፊነት ቢወጣ፣ ተቋሙም ደግሞ በዚህ ላይ የጀመራቸውን ስራዎች ቢቀጥል እያልን ለመላው የበዓሉ ታዳሚዎች መልካም በዓል ይሁን እያልን የዛሬ ዝግጅታችንን በዚህ እናበቃለን። ሳምንት ሌላ ርዕሰ ጉዳይ ይዘን የምንገናኝ ነው የሚሆነው። ፕሮግራማችንን እየተከታተላችሁ ከእኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን ነው የምናመሰግነው። ሌሎች የአዲስ ሚዲያ ኔትወርክ ፕሮግራሞች ይቀጥላሉ።